ቀዳሚ ወደ ማደርገው ስፖርታዊ ዜና አልፋለሁ። ትናንት በተደረጉ የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቅዱስ ጊዮርጊስና ድሬዳዋ ከተማ አሸንፈዋል። አምስተኛ ሳምንቱ ላይ በደረሰው የኢትዮጵያ የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታ አርባ ምንጭ ከተማ ከኢትዮጵያ መድን የተገናኙበት ጨዋታ ግብ ሳይቆጠርበት ዜሮ ለዜሮ ተጠናቋል። አርባ ምንጭ ከተማ አንድም ጨዋታ ማሸነፍ አልቻለም። ቅዱስ ጊዮርጊስ ባህር ዳር ከተማን ሶስት ለአንድ በማሸነፍ የውድድር ዓመቱን ሶስተኛ ድል አስመዝግቧል። በአዲስ አበባ ስታዲየም በተደረገው ጨዋታ አቤል ያለው የፈረሰኞችን ሁለት ግቦች ሲያስቆጠር አዲሱ አቱላ ሶስተኛዋን ግብ ከመረብ አሳርፏል። በረከት ጥጋቡ ብቸኛዋን ግብ አስቆጠረበት ጨዋታ ባህር ዳር ከተማ በውድድር ዓመቱ ለመጀመሪያ ጊዜ ተሸንፏል። በሌላ ጨዋታ ድሬዶ ከተማ ወልዋሎ አድግራት ዩኒቨርሲቲን ሁለት ለአንድ አሸንፏል። በጨዋታው ያሬድ ታደሰና አብዱል ሰላም የሱፍ የድሬዳዋ ከተማን ግቦች አስቆጥሯል። ዛሬ ቀን ሰባት ሰዓት ላይ የተጀመረው የኢትዮጵያ ቡናና ጨዋታ በዚህ ሰዓት በመከናወን ላይ ይገኛል። ኢትዮጵያ ቡናና አዳማ ከተማ ጨዋታቸውን በዚህ ሰዓት በማድረግ ላይ ይገኛሉ። መቻል ከፋሲል ከነማ የሚያደርጉ ጨዋታም ዛሬ ከሚጠበቁ መራ ግብሮች መካከል ነው። አርባ ሶስተኛው የጃንሜዳ ኢንተርናሽናል ሀገር አቋራጭ ውድድር ዛሬ በአዲስ አበባ ተከናውኗል። ከ1ሺ 200 በላይ አትሌቶች በተሳተፉበት ውድድር በቀጣዩ የፍሎሪዳ በሚካሄደው የዓለም ሀገር አቋራጭ ሩጫ ውድድር ኢትዮጵያን የሚወክሉ አትሌቶችም ተለይተዋል። ውድድሩ ዓላማውና ያሳካ ስለመሆኑም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የሆኑት ኮማንደር አትሌት ስለሺ ስህን ተናግረዋል። እሱ ባለው ተሾመ ተጨማሪ አለው። በዓለም አቀፍ ደረጃ የኢትዮጵያን ባንዲራ ከፍ የሚያደርጉ አትሌቶች የሚፈሩበት እነ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ እንዲሁም መሰረት ደፋር የመሳሰሉ አትሌቶች ራሳቸውን ያሳዩበት የጃን ሜዳ ዓለም አቀፍ ሀገር አቋራጭ ውድድር በ1976 ተጀምሮ ዘንድሮ 43ኛ ዓመቱን ይዟል። ከ1200 በላይ አትሌቶች የተሳተፉበት ካለፉት ዓመታት በተለየ መልኩ የሽልማት መጠኑን በጥፍ ከፍ አድርጎ የመጣው 43ተኛው ውድድር በደማቅ ሁኔታ ተካሂዷል። ቀደም ብሎ በተጀመረ የወጣት ሴቶች 6 ኪሎ ሜትር ውድድር ሮሚያ ኮንስትራክሽንን የወከለችው ሽቶ ጉሜ ውድድሩን በበላይነት ስታጠናቅቅ የኢትዮ ኤሌክትሪኳ የኒዋ ንብረቴና ሌላኛዋ የኦሮሚያ ኮንስትራክሽን አትሌት ማርታ ለማየሁ ተከታትለው በመግባት ሁለተኛና ሦስተኛ ደረጃን በመያዝ አጠናቋል። ቀደም ብለን እናነሳ ነው። ማርታ ለማየሁ የኒዋ ንብረት ላይ ደርሳባታለች። ሽቶ ጉሜ በቀዳሚነት ገብታ አሸንፋለች። በወጣት ወንዶች 8 ኪሎ ሜትር እጅግ ለተመልካች ማራኪ ፉክክር በታየበት ውድድር የተንተው አትሌት መንግስቱ አማረ 22 ደቂቃ ከ59 ሴኮንድ በመሮጥ ቀዳሚ ሆኖ ሲያጠናቅቅ ኢዮብ ስመኝ ከኢትዮጵያ ኮንስትራክሽን እንዲሁም ለሚተሾመ ከሸገር ከተማ ሁለተኛና ሶስተኛ ደረጃን ይዞ አጠናቀዋል። ፉክክር በወንዶቹ 8 ኪሎ ሜትር በወጣቶች አስገራሚ አቅሙን ያየንበት አሸናፊው አትሌት መንግስቱ አማረ ምንም እንኳን በጃን ሜዳ የነበረው የአየር ጸባይ ከብዶት የነበረ ቢሆንም ያንን ተቋቁሞ አሸናፊ መሆኑን ተናግሯል። ውድድሩ ከትንሽ የአየሩ ሁኔታ አየራማ ማነፋሳማ ነገር አለው። በጣም ያስቸግር ነበረ። ከርም የተወሰነ ይበዛበታል። ያን ሁሉ ተቋቁሜ አንደኛ ለወጣች ችያለሁ። በጣም ደስ ብሎኝ ታዋቂ ሴቶች 8 ኪሎ ሜትር በተደረገ ውድድር ደግሞ አትሌት አሳየች አይቸው ከኢትዮጵያ ንግድ ባንክ በበላይነት ስታጠናቀቅ አትሌት መላላ ስዩም ከኦሮሚያ ኮንስትራክሽን ሁለተኛ አትሌት ሹሬ ደምሴ ደግሞ ከኦሮሚያ ፖሊስ ሶስተኛ በመውጣት ውድድሯን ጨርሳለች ለሶስተኛውም አልታደለችም ወደ አራተኛ ወጥታ አሳየች አይቸው ከኢትዮጵያ ንግድ ባንክ ቀዳሚ ሆና ገብታለች። በተመሳሳይ ርቀት በአዋቂ ወንዶች በጀግናው አትሌት ቀነኒሳ በቀለ አስጀማሪነት በተደረገ ውድድር የኢትዮ ኤሌክትሪክ አትሌት ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ተከታትሎ ገብቷል። የአምናው አሸናፊ አትሌት በረከት ነጋ ውድድሩን አንደኛ በመሆን ዳግም አሸንፏል። በርካታ አትሌቶች በአየር ጸባይ ምክንያት ውድድሩን ባቋረጡበት ርቀት አትሌት በርሁ አረጋዊ ሁለተኛ ደረጃን ይዞ ሲያጠናቅቅ፣ አትሌት ታደሰ ወርቁ ደግሞ በሦስተኝነት ውድድሩን ያጠናቀቀ አትሌት ሆኗል።

ከኢትዮ ኤሌክትሪክ በቀዳሚነት ገባ። የውድድሩ አሸናፊ በረከት ነጋ ፉክክር በነበረበት ውድድር በማሸነፉ ደስተኛ መሆኑን ተናግሯል። ውድድሩ በጣም አሪፍ፣ በጣም ፉክክር የበዛበት ጎበዝ ጎበዝ አትሌቶች ያሉበት ውድድር ነበር። እግዚአብሔር ይመስገን፣ እንደ እግዚአብሔር ፍቃድ አሸንፌያለሁ። በወንዶች ሁለት ኪሎ ሜትር ውድድር አሸናፊ አመና ደግሞ ቀዳሚ ሆኖ አጠናቋል። የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ዶክተር አመንሲሳ ከበደ ውድድሩ ለአትሌቶች የውድድር እድል ከመፍጠር አንጻርና በፍሎሪዳ በሚደረገው ለዓለም አቀፍ ሀገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶችን ከማፍራት አኳያ ስኬታማ እንደነበረም እንዲሁ ታዋቂ አትሌቶች በስፍራው ተገኝቶ መነቃቃትን የፈጠሩበት እንደሆነም ተናግረዋል። ታዋቂ አትሌቶችም በተመሳሳይ ደግሞ አዳዲስ አትሌቶችንም ያየንበት ነው። ስለዚህ እንደዚህ አይነት ፉክክር በቂ አትሌቶችን ለውድድሩ ልናዘጋጅ የምንችላቸውን አትሌቶች የምናገኝበትን እድል ፈጥሮልናል። በርካታ አትሌቶች የውድድር እድል አግኝተዋል። አንጋፋ አትሌቶች፣ ታዋቂ የሆኑ አትሌቶቻችን በውድድር ቦታው ተገኝተው መነቃቃትንና ፉክክሩ የበለጠ እንዲጠነክር ለማድረግ እድል ሰጥተዋል። ታዋቂ አትሌቶቻችን እነ ቀነኒሳ እና ጥሩዬን በዚህ በክሮስ ካንትሪ ታዋቂ የሆኑ አትሌቶች የተገኙበት ውድድር ነው ይሄ። አጠቃላይ እንግዲህ የአትሌቲክሱ ላይ መነቃቃትን የሚፈጥር ርም ይሆናል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የሆኑት አትሌት ኮማንደር ስለሺ ስህን በጣም ጠንካራ አትሌቶች የተሳተፉበት ውድድር እንደነበረም ገልጿል። እንዳየው በጣም ደስ በሚል ሁኔታ በጣም ጠንካራ አትሌቶች የተሳተፉበት ሁሉም ከሁሉም ክልልና ከተማ መስተዳደር ውስጥ ያሉ የክለብ አትሌቶች፣ የክልል አትሌቶች እንዲሁም በግል የግል አትሌቶች ሁሉ የውድድር እድል አግኝተው በጥሩ ሁኔታ እና ጠንካራ አትሌቶችም ጥሩ ውድድር አግኝተው የተሳተፉበት የነበረ ነው እና በጣም ደስ የሚል ውድድር ነበር። ሰዓት በ43ኛው የጃን ሜዳ ውድድር አሸናፊ የሆኑ አትሌቶች በቀጣይ በአሜሪካ አስተናጋጅነት ከሁለት ወራት በኋላ በፍሎሪዳ በሚካሄደው ውድድር ኢትዮጵያን የሚወክሉ ይሆናል። ግሩም ፍክክር አሸናፊ በመጨረሻው ደቂቃ ከውጭ በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናልና ማንቸስተር ዩናይትድ ነጥብ ሲጥሉ ቼልሲ አሸንፏል። በስታዲየም ኦፍ ላይት ሰንደርላንድን የገጠሙት የፕሪምየር ሊጉ መሪ አርሰናሎች ሁለት ላቻ ተለያይተዋል። የአርሰናልን ግቦች ቡካዮ ሳካና ትሮሳድ ሲያስቆጥሩ የሰንደርላንድን ባላርድና ብሮቤይ አስቆጥሯል። በተመሳሳይ ቶተናም ሆትስፐር ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ ሁለታቻ ተለያይተዋል። የቶተናም ግቦች ማቲያስ ቴልና ሪቻርድሰን ሲያስቆጥሩ ለማንቸስተር ዩናይትድ ብሪያም እና ማቲያስ ዴሊት አስቆጥረዋል። በሌላ ጨዋታም የምዕራብ ለንደኑ ክለብ ቼልሲ ከወልቭስ ጋር ያደረገውን ጨዋታ ግብ 3 ለ0፣ አሸንፏል። የሰማያዎቹን የማሸነፊያ ግቦች ማሎ ጉስቶ፣ ጆዋ ፔድሮ ና ፔድሮ ኔቶ ማስቆጠር ችለዋል። ድሉን ተከትሎ ቼልሲ በ20 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ፕሪምየር ሊጉ ዛሬም ሲቀጥል በሳምንቱ ታላቅ ጨዋታ ማንቸስተር ሲቲ ከሊቨርፑል ምሽት አንድ ሰዓት ተኩል ላይ ይጫወታሉ። አስተንቪላ ከቦርማውዝ፣ ብሬንትፎርድ ከኒውካስል፣ ክሪስታል ፓላስ ከብራይተን አመሻሽ 11 ሰዓት ላይ ጨዋታቸውን ይጀምራሉ። በስፔን ላ ሊጋም የ12ኛ ሳምንት ጨዋታዎች ትላንት ቀጥለው ተከናውነዋል። አትሌቲኮ ማድሪድ ተከታታይ አራተኛ ድሉን አስመዝግቧል። በዋንዳ ሜትሮፖሊታኖ ሌቫንቴን ያስተናግደው አትሌቲኮ ማድሪድ ሶስት ለአንድ ሲረታ የ34 ዓመቱ ፈረንሳይ አንቷን ግሪዝማን ሁለት ግቦችን አስቆጥሯል። ዴላ በራሱ መረብ ላይ ለዲያጎ ሲሞኔ ቡድን ሌላኛዋን ግብ አስቆጥሯል። ማኑ ሳንቼዝ የሌቫንቴን ብቸኛ ግብ አስቆጥሯል። በሌሎች ጨዋታዎች ጂሮና ዲፖርቲቮ አላቤስን እንዲሁም ሲቪያ ኦሳሱናን በተመሳሳይ አንድ ለዜሮ አሸንፏል። ዛሬ የላሊጋው መሪ ሪያል ማድሪድ ከሜዳ ውጪ ከራዮ ቫይካኑ ሲጫወት፣ በተመሳሳይ ባርሴሎናም ከሜዳ ውጪ ከሴልታ ቪጎ ይጫወታል። በጣሊያን ሴሪ 11 ሳምንት ጨዋታዎች ኤሲ ሚላን ከሜዳ ውጪ ከፓርማ አቻ ተለያይተዋል ወደ ስታዲዮ ታርዲኒ ያቀናው ሚላን በራፋኤል ሊያዮ ፍጹም ቅጣት ምት ግብ ና በሳይልማኬርስ ግቦች ጨዋታውን መምራት ችሎ ነበር ሆኖም ቤርናቤ ዴልፕሮ ፓርማ ከጨዋታው ነጥብ እንዲጋራ ያሻሉ ግቦችን አስቆጥሯል ውጤቱን ተከትሎ ሚላን ነጥቡን 22 በማድረስ የሊጉ መሪነት ከናፖሊ ተጋርቷል በሌሎች የትላንት ጨዋታዎች ዩቬንቱስ ከቶሪኖ ኮሞ ከካግላሪ ሊቼ ከሄላስ ቬሮና በተመሳሳይ ግብ ሳይቆጠር በታቻ ተጠናቋል። ዛሬ ናፖሊ ወደ ሬናቶ ዴላሪያ ስታዲየም አምርቶ ፈታኝ ጨዋታ ከቦሎኛ ጋር ያደርጋል። በሌላ በኩል የሳምንቱ ትልቁ የሴሬ ጨዋታ በጁሴፕ ሜዛ ሲከናወን ኢንተር ሚላን ላዚዮን ያስተናግዳል። በመጨረሻም በጀርመን ቡንደስሊጋ የሊጉ መሪ ባየር ሙኒክ ነጥብ ጥሏል። ከዩኒየን በርሊን ጨዋታውን ያደረገው ባየር ሙኒክ ሁለት አቻ ተለያይቷል። የባየር ሙኒክን ግቦች ሉዊስ ዲያዝ እና ሃሪ ኬን ሲያስቆጥሩ ለዩኒየን በርሊን ዶኪ ሁለት ከመረብ አሳርፏል። ባየር ሙኒክ በዘንድሮው የውድድር ዘመን የመጀመሪያ ጨዋታውን ባቻ ውጤት አጠናቋል። የቪንሰንት ኮምፓኒ ቡድን ከ16 ጨዋታዎች የማሸነፍ ግስጋሴ በኋላ ነው ነጥብ የተጋራው። ባየር ሙኒክ የጀርመን ቡንደስሊጋን በ28 ነጥቦች እየመራም ይገኛል። በተመሳሳይ ላይ ሃምቡርግን የገጠመው ቦርሺያ ዶርትሙንድ አንድ አቻ በመለያየት በ21 ነጥብ ሶስተኛ ደረጃ ላይ የተቀመጠበትን ውጤት ይዟል። ባየር ሊቨርኩሰን ሄደሜንን ስድስት ለዜሮ ያሸነፈበት የትላንት የጀርመን ቡንደስ ሊጋ ጨዋታዎች ናቸው። ለሰዓቱ የነበሩን ስፖርታዊ ዜናዎች እነዚህን ይመስላሉ።